ዓመት አጅማን ሰርቻለሁ። ከዛ እውነች ጓደኛ ነበረችኝ። በእሷ የተነሳ የሆነ ሰው ተተዋወቅሁኝ፣ አንድ ወንድ ልጅ። ተዋደድን፣ አብረን መኖር ጀመርን። ኢትዮጵያዊ ነው፣ ኢትዮጵያዊ ነው። በእሷ ነው የተተዋወቅኩት፣ እሷ ቤት ሴት ነው። የሆነ ገና ቀን የተዋወቅ ነው። ተዋደድን፣ ከዛም አብረን መኖር ጀመርን። አብረን ስንኖር እሱ ወዲያው ታክሲ ነበር ሹፌር ነበር፣ የዱባይ ታክሲ ወዲያ ታክሲውን ስራ ወዲያው ተባረረ ከታክሲ እና ራናዊ ሆነ እሱ። ከዛ እኔ ነበርኩ የምሰራው ሰው ቤት፣ አሪፍ ቤት ነበር በጣም ሰራ ነበረ። ተባረርኩ ምናምን ሲለኝ ከዛ እንትን ፓርቲሽን ቤት ተከራይቼ አኖረው ጀመረ፣ እሱ የሚኖር ነበር አብሮኝ ከዛ በመሀል አረገዝኩኝ። ሶስት ወር እንደሆነን አረገዝኩኝ። ከዛ ለስምንት ወራት አብረን በፍቅር በጣም በፍቅር ኖርን። በጣም ይወደኛል፣ በጣም ያከብረኝ ነበረ። ከስምንት ወር በኋላ ምን እንደሆነ አላውቅም፣ ተቀያየረ፣ ይንቀኝ ጀመረ። ከዛን አንድ ቀን እንደዚህ ተኝቶ እኔ ለሊት ለሊት እርጉዝ ስለሆንኩኝ በጣም ስለምጨናነቅ ለሊት ለሊት አልተኛም ነበር። ስልኩ ጠራ ለሊት ላይ፣ ስጠራ ስልኩን ሳነሳ ሴት ልጅ አነሳችና ማነሽ ምናምን ስላት፣ ለካ እሱ ትንችት እያደረገ የሚያወራት ልጅ ናት። ከዛ ማነሽ ምናምን ሲለኝ፣ ምንሽ ነው ማነሽ አንቺ ሲለኝ፣ እኔ ሚስቱ ነኝ አልኳት። እንደ እኔ ኮካሽ ሆይሮቹ ጋር ነው የሚኖረው እያለኝ ነው። እንዴት ሚስቱን ሻራ እኔ እርጉዝ ነኝ እናትዬ ምናምን። ከዛ ቦትም ላይ ወደ እኔ ቁጥሯን አረኩና፣ ቤት ቦትም ላይ ሴቭ አድርጌ ሳያት፣ የሱን ቦትም ሳያው ፎቶ ላኪልኝ ምናምን ያላት ነገር አየውኝ ከዛ ብዙ አውርተዋል። ከዛን ወዲህ አስጠላኝ ላይ በቃ ብዙ ስልኩን መፈተሽ ጀመርኩ። ለሊት ለሊት እንቅልፍ አልተኛም፣ ቀንቀን ነው የምተኛው ስለምጨናነቅ ሙቀትም ስለሆነ እዛ ሻርጃ። ከዛን ስልኩ ስፈትሸ በጣም ብዙ ሴቶችን ያወራል፣ ከብዙ ሴቶች ጋር ያወራል። እናንተ ስላወቃችዋት እኔ ደግሞ ጭንቅላቴ ማለት ነው ብዙ ስለምሰማ አይዝም። ስለዚህ በሙሉ በሙሉ በደንብ ማስታወቅ እፈልጋለሁ። ምንም ነገር መርሳት አልፈልግም። ለዛ እናንተ አውቀናታል፣ አውቀናታል፣ አውቀናታል እያላችሁ መጻፋችሁ ንትታችሁ ታፕታፕ ኮፒ ሊንክ አርጉ ቴንኪዩ። እሺ ውዴ ቀጤ ነው። እዛም በቃ አለቀስኩ፣ ደነገጥኩ በጣም ያኔ ብዙ ተስፋ ይሰጠኝ ነበር። እኔ አንደኛው በትልቋ ልጅ ዚ ተጎድቼ ወደ ዱባይ ስለሄድኩኝ በቃ ያጽናናኝ ነበረ። እዚያ ምተናት አብረን እናሳድጋታለን ምናምን ቢለኝ ነበረ። ያ በቃ ንጹህ ሰው በቃ ካነጋገሩ ንጹህ ሰው ነበር መሰለኝ። በቃ ስልኩን ስፈተሽ ከዛን ቀን በኋላ በስልክ ፎን ሴክስ ያደርጋል የሚያውራቸው ሴቶች ብዛታቸው፣ ጠላ ቤት ነይ ና ሲባባሉ አየሁ። ከዛን በኋላ በቃ አስጠላኝ ነበረኝ ግን ልጅ ስላለች ምሄድበት ስለሌለ ግድ ሆኖ ከሱ ጋር ቁጭ አልኩኝ። እሱም ስራ ፈታ እኔም ሆዴን እንትን ብዬ መስራት ጀመርኩኝ። በማን ልብሱን እንትን አዘጋጅቶ እህቱ ለካ አለች ዱባይ። እኔ አላቅም ነበር እህት አለችም አላለኝ። ከዛን አንድ ቀን እህቱ ደወለችለን እና ልብስን ይዘን ምናምን እህቱ አታቅም ከኔ ጋር እንደሚለው ስትለም ተነገርኩ። እንዲ ይሄ ልልብሱ የሚያስተካክለው ጥሎ ሊሄድ ነው እንዲ አልኩና እህቱ ፌስቡክ ላይ መፈለግ ጀመርኩኝ። እና ፌስቡክ ላይ ያዳርገት ና እናት እንዴት ነሽ? ደህና ነሽ? እኔ የወንድምሽ እንደዚህ እንደዚህ አድርጎኝ ምናምን ስላት ደነገጠች። አላወቀችም ነበረ። እና የአቡዳቢ ብላ ቀጠረችኝ። አቡዳቢ ሄድኩኝ። እንዴት እንደዚህ ያደርጋል? እሱም ምራናዊ፣ አንቺ ምራናዊ ነሽ፣ እንዴት እንደዚህ ያደረገ ምናም ብላ ተቆጣች በጣም አወራን እና ተመለስኩኝ ወደ ሻርጃ በቃ ከዛን ወዲህ ተቀያየረ። ድሮ እንደሚሆን አይሆንም። ድሮ ገላ የሚያጥበኝ እሱ ነው። ስንተኛ አብረን በቃ ሰው ሁሉ እስኪቀናብን ጎረቤቶች፣ ማለት ነው። ከዛ በቃ ሀያ አራት ሰዓት ጌም ላይ ነው። ንቀት ጀመረ ከጃዛ ቤቶች ጋር ቁጭ ብሎ ወደሚያሳየኝ ንቀቶች በጣም እያስጠላኝ በቃ ደሙ ፈልቶ ፖሊስ ጣቢያ ሁሉ ይሄጃለሁ። ጥሎ ሊሄድ ስል ማለት ነው። ከዛም ጠፋባቸው ፖሊስ ጣቢያ፣ ወደ አቡዳቢ ጠፋባቸው ማለት ጥሎ ሊሄድ ነው። ዋው በቃ አስጠላኝ። ተስፋ ቆረጥኩ። ታውቂያለሽ መበላው የለም ሆዴም ገፋ ከስራ ወጣው፣ ምናምን ከኢትዮጵያ እናቴን እያስላኳት ሆነ ሁሉ ነገር ማለት ነው። ከዛ ሄድኩኝ ፖሊስ ጠበቀጥ ብዬ ፓስፖርቴን አሳያቸውን ፓስፖርት ነበረኝ፣ ግን ተሚም የለብኝም። ተሚም የለብኝም፣ ግን የኔ ወረቀት ማሰራት እየቻሉ የኔ ወረቀት ማሰራት እየቻሉ እኔ ለሱ እጥር ነበር ማለት ኩርምት ብሎ ሲቀመጥ ምናምን፣ ከኢትዮጵያ እናቴን ብር ላኪልኝ። ብዬል ከአንድም ሁለት ያንስልኪ፣ የእሱን ወረቀት ለማስተካከል ማለት ነው። ከዛ አልሆነም። ብር ሲገኝ እሱ የቤት ዕቃ ምናምን ከኔ ጋር አብሮ መኖርም ይፈልጋል። የቤት ዕቃ ምናምን ይገዛል። ከዛ ፖሊስ ጣቢያ ሄድኩኝ። እንደዚህ ሊሄድ ሲል ደጋሚ ደግሞ አንድ ሴት ልጅ አገኘሁበት ከሌላ ሴት ጋር ደግሞ ልብሱን አዘጋጅቶ ምናምን የኔና አንቺ እኮ አንድ ነው ለምን አንድ ወደ ኢትዮጵያ ልብሱን እንዳል አዘጋጅቷል። በቃ ጥሩ ሊሄድ ማለት ነው። ወዴኮ ገብቷል። በቃ እየደረስኩ ነው ማለት ነው። ለምን አንሄድም ወደ ኢትዮጵያ ብሎ ሲጻጻፍ፣ አሁንም እሷንም ደግሜ ያናገርኳት ከእነሱ ጋር በፊስ ነው በፊስ ነው። ግን እሱ አስጠላኝ። ከእነሱ ጋር በስርዓት አወራውኝ እኔ ሚስቱን እናቱ ይቅርብሽ ምናምን ብዬ ነገርኳት። እናም በኋላ ከእነሱ ጋር ጓደኛ ሆንኩኝ ማለት ነው ማለት ነው ነገርኳቸው ብዙ እንዳይሄዱበት ነገርኳቸው፣ እንደዚህ እንዳስቀመጠኝ ማለት ነው። እንደዚህ እንደዚህ የሚያደርገው አንዷ ተሳደበች። ፖሊስ ጣቢያ ምን ምኑ ነሽ? ማን ሚስቱ። እንዴት ታዲያ ሚስቱ ከሆንሽ እንዴት አብሮሽ ጥሎ ሊሄድ ነው ወደ ሀገር ምናም ስላቸው፣ እንዴት ሚስቱ ሆነሽ ይዞሽ አይሄድም? እንዴት ታዲያ ጥሎሽ እንዴት ይሄዳል? ቁጥሩን አንጫሉኝ እና ቁጥሩ ላይ ቢደወል ቢደወል ጠፋ። ዱባይ መጣ። ከዛም መውለጃ የደረሰ እሱም ወደ አቡዳቢ መጣ። እህትየውም የት እንደምርወረ ሚም ስለሌለበሽ ቃራማ ብቻ ስለሆነ ደቻ ብሎ ለቀቁ። አዎ ሂድ በቃ ሲመጣ ምናምን ብለውኝ፣ እንትን ከመጣ ይምጣ ኑ ምናምን ብለውኝ መጣውኝ ወደ ቤት ከዛም በቃ ሞለጃዬም ሳደረሰ ግራ ሲገባኝ በቃ በየቲክቶኩ ምናምን ሳለቀስ ምናምን አንድ ጊዜ የሆነ ቤት ገባሁና ረዱኝ በቃ እንደዚህ ሞለጃ ምናምን ብለውኝ፣ እሷም እህቱ የለከችነትን አጠፋት፣ ቤት ውስጥ ትውለድ፣ ሆስፒታል ከሄደች ትያዛለህ፣ ለአንተም ጥሩ አይደለም ስትል ወሱን አሸሸች ወደ አቡዳቢ። እኔ አድማን ሻርጃ ቀረውኝ። አቤት ውስጥ ሰው አዋጣልኝ፣ ሚዲያ ላይ የነበሩ ሰዎች አዋጡልኝ። አቤት ውስጥ በናይጄሪያ ወለድኩኝ፣ በናይጄሪያ ውስጥ ተገላገልኩኝ ሴት ልጅ። ከዛም በኋላ በቃ ሁሉም ሰው ፈራና ራቀኝ፣ ማለት ወደ ቤቱ ምናምን ምናልባት ፖሊስ ከመጣ ምናምን ብሎ ማለት ነው። ከዛ ጠራው ለምኝ የጠራውት ካቡዳቢ ማለት ስላልተጠራኩኝ እቤት ውስጥ ስለወለድኩኝ መንቀሳቀስ አቃተኝ፣ ማቀፍ አቃተኝ። ቁርጠቱ ማለት ነው። ና ብዬ ለሚያ ወላጅ ቤት ውስጥ አዋልዳሽ አልሰፋችሽም? ማለት ልጅ ሲወጣ ከቲች የለለሚወ እስቲች የለብኝም፣ ምንም አልተቀደድኩም ነው ልጁ ራሱ ጭንቅላቱ እኮ ሰንጥቆ ነው የሚወጣው እኮ ፣ ስታመጪ ሳይሰነጠቅ ይወጣል ራሱ ይሰነጠቅ፣ መቀስ ሳይነካሽ ግን ራሱ ልጁ የሚሰነጠቅ። አዋለደችኝ፣ በቃ ሄደች። ምንም ያደረገችልኝ ነገር የለም። የሆነ ኪኒን እና ምናምን ዋጪ ብለኝ እንዳያምሽ ብላ ሰጠችኝ። ከዛ እና ብዬ እንደምንም ማስመ ምን ሰጠችሽ? ለምጡስ ኧረ ምንም አልሰጥቼ እኔ እንደው እርጉዞኝ በጣም በንዴት በቃ ሺሻ አጭስበታለሁ፣ በጣም አልኮሎች ጠጣበታለሁ፣ እየፈለኩ እየዞርኩኝ ማለት ነው። ተናድጃለሁ፣ ተስፋ ቆረጥኩኝ። በቃ ትሙትም ብዬ ሆዴ ውስጥ ማለት ነው። ከዛ በቃ አክም ቤት ሁሉ ሄድኩኝ። ያንትን ቀን ነበር ይሄ፣ ባንዲራ ቀን፣ የኢማራት ባንዲራ ቀን ማለት ነው። አክም ሄጄ ምንም አይሉሽም፣ በዛሬ ቀን ምንም አይሉሽም ሄጄ ሲሉኝ ገባውኝ። አክም ቤት አልጋሌ ተኝቼ ምጤ መጣ፣ ሰዓት ማለት ነው። በእግሬ ነው የሄድኩት፣ ቅርብ ነበረ። ከለኩኝ በኋላ አልጋሌ ከተኛው በኋላ እንትን ፈለጉ። ክትትል አላረኩም ነበረ አክም ቤት እየሄድኩ ባልሽ ሲሉኝ አለ አልኩኝ። በቃ አለ ለስራው ይሄ ወጥቷል አልኳቸው። ከዛ ክትትል ያደርግሽበትን አሉኝ። ክትትል ያደረኩበት የለም። እሱን ይፈልጋሉ እንዴ? አንቺ ምንም አይነት ክትትል እርግዝና ምንም ሳታረግኝ የጨረሽውን አላደረኩም አሉ አላደረኩም። ማለት ቼክ አፕ ምንም እንደው ልጅ ማለት ምን ትሁን ምን ምንም ሳታይ ምንም አይነት አልትራሳውንድ ሳትደረግ አላ ደረኩ አንዱ ደርሶ አላደረኩ። አዎ ምንም አላደረኩ። ትንቀሳቀስ ነበረ ሆዴ ውስጥ ምናምን ምን አትፈሪም ነበር፣ ምን አልባቅ ኛ አትሆን ምናምን እያልሽ ጃቡ በቃ ተስፋ ቆረጥኩኝ። በቃ ደነገጥኩ። ያልጠበቅኩትን ወንድ አገኘሁኝ። በሱ መታለሌ ቆጨኝ። በጣም ብዙ ልጆች እራሱ አንቺኛን እየመከርሽ ላይ እንዴት እንደዚህ ታደርጊያለሽ? አሁን አድማኖች ጓደኞቼ ማለት ነው። ከዛን በቃ እንዴት አታለለኝም ብዬ በተክሊል አገባሻለው ምናምን ብሎ ነው የዋሸኝ ማለት ነው። ከዛ ወለልኩኝ መጣ፣ በቃ ይሁን እንደምንም ዝም ብሎ በቃ ያላገጠ እሱ ይንትንም አለ። ከአቡዳቢ መጣ መጣና የንቀት ባህሪ ምናምን እያሳየ የሆነ እንኳን ተገላገልሽ ብሎ እንኳን ሰላም እንኳን አላለኝም። መጣ በቃ ሳየው ደሜ ይፈላል። ምንድን ሆነ አላውቅም። እናደዳለሁ አራስ ልጄን በሱ ላይ ጥዬ የሆነ ወካ አረጋለሁ፣ እንዳላየው ፈልጌ ማለት ነው። ልክ እኔ ስወጣ እሱም የሆነ እንደዚህ ትራስና ትራስ ያረጋትና ሄዶ ኢጃዛ ቤት ቁጭ ይላል፣ ከሴቶች ጋር ማለት ነው። እንዲህ እንዲህ እያለን የእንትን ያራሱ ጎረቤት ሴቶች አሉ። እናንተ ተከራይታችሁ ከምትኖሩበት ጎረቤት ሴቶች አሉ። እዛ ሄደሉ እንደዚያ ሶ ለድጄን የያዙኝ ሁለት ሴቶች አሉ። እነሱም አሉ እስካሁን ድረስ አሉ፣ ይጠይቁኛል። ከዛ እንዲህ እንዲህ እያልን ምን በቃ ቤት ኪራይ መኖር ጀመርን። እቱም አንድ በዓል ቀን መጣች ይሁን ምን እንደሆነ በዓል ነው ስጋ ገዝታ ምናምን መጣች። አየች፣ ይህ ቤት ኪራይም አልከፈልንም ነበር፣ ከፈለች። ከዛ ሄደች። እሷ ኮንትራት ቤት ነው የምሰራው አቡዳቢ ናት እህትዬው። ከዛን አንድ ቀን በቃ መስማማት ሲቀር ምናምን፣ አንድ ቀን እሱ ምናብ ስራ አለ፣ ኑ ወደዚህ፣ እስቲ ወደ አቡዳቢ ፓርታይም ካለ ትሰሪያለሽ ብላኝ፣ አቡዳቢ ሄደን ይዘን አራስ ልጅ ሄደን፣ ክርስትና እዛው አቡዳቢ አስነሳናት ልጅቷን ማለት ነው። ከክርስትናው ወዲያ በቃ ተቀያየረ፣ በቃ ሌላ ዓለም ውስጥ ነው ቁጭ ላ እኔ አራስ ሆኜ እንትን ሆስፒታል፣ ልጅ አሮጌት መጠበቅ ገባሁኝ። ሴትዮ መጠበቀ ስራ አግኝቼ ማለት ነው እየያዘ እሱ እያዘ እሱ ገባውኝ። ከዛም በቃ አንዳንዱ ስታምር የአንተ ልጅና ግን ምናምን ስለሚሉ ምናምን ሰዎች እሱ መጠጠር ጀመረ። የኔ አይደለችም ማለት ጀመረ ማለት ልቡ ይጠረጥር ጀመር። ስታመርችንማ ከአበሻ አይደለም የሚውለድ ሻት ምናምን እየተባለ ማለት ነው እሺ ከዛሆነ ያውቀዋለው እሱም ልቦ ያውቃል። ግን ልቦ እያወቀ በቃ እንትን ይጠረጥር ጀመረ። ከዛ እንደዚህ ሆስፒታል እየሰራው እሱ ቤት ውስጥ ቁጭ ብሎ እሷን እየያዛት በቃ እዛ ጎረቤት ፓርቴሽን ነበር የምንኖረው። አንቺ ልጅ እሱ እኮ አይዛትም ጌሙ ላይ ነው፣ ስታለቅስ ነው የምትውለው። አያራሳ ጌም ላይ ነው፣ ጎረቤት እየጣላት እዛ ጎረቤት እየተሻሸ ቡና እየጠጣ ምናምን ሲሉኝ በቃ መስራት ሁሉ አቃተኝ። በቃ ስራውን መስራት ሁሉ አቃተኝ። እንደምንም ወደ ሰባት ወር ሰራው፣ እሱን ስራ ማለት ነው። ከዛ አንድ ቀን እኔና እሱን ያገናኘችን ሴት አለች፣ አጅማ ላይ ጓደኛ ቤት ነው ያገኘሁት፣ አላልኩሽም ከዛን ከእሱ ጋር ስለተገናኘው አገናኝታን፣ ከዛ ልታጣላን እሷ እኮ እንደዚህ ናይጄሪያ ባላላት እሷ እኮ እንደዚህ ናት ምናምን እያል ልታጣላን ሞከረች። ከዛን አያገባችም። ሰላም ወለተ ሰላም ወለተ የክፋትሽ መብዛቱ ባዶ ቤት ጥለሽ አደል ሄድሽ? ወይ ምትው ታውቂያታለሽ፣ ትታወቃላችሁ። ዝም በይ። ቆይ በቃ የእሷ ጓደኛ መሆን አለባት፣ የእህቱ ጓደኛ ናት። እንደዚህ እያሉን ነው የሚያስወሩት። እነግርሻለሁ መጨረሻውን። እህቱ እህቱ ነኝ የምትል አለች፣ ላስገባት እህቱ ነኝ የምትላለች ኮመንት ላይ ላስገባት። ጨርስና መጨረሻ ላይ ታወራ። እኮ ሳትጨርሽማ አታወራም። በተራ በተራ ሁለታችሁም ታወራላችሁ። ሀቅ ካለሽ አትፈሪ። ትገባለች። ያልፈራም ትግባ፣ ትግባ። እሺ፣ የት ነሽ እህቱ? ሶፍዬ እህቱን አስገቢያት። መጀመሪያ አንቺ ትጨርሻለሽ። በነፃነት የደረሰብሽን የተሰማሽን ተናገሪ፣ ምንም ነገር ሳትፈሪ። ሀቅ የያዘ ሰው እሺ፣ ሀቅ ካለሽ ምንም እንዳትፈሪ፣ ቀጥይ። አዎ ከዛም በቃ አንድ ቀን እቺ ጓደኛዬን አጅማ ነው ያለችው። በጣም ተጣልተናል በሱ የተነሳም። አንቺ እኮ ድሮም ብዬሻለሁ። ለምን ብላኝ ድጋሚ ወቀሰች። ይቀጥታል ከእሷ ጋር እንደሆነ አይፈልግም ማለት እሷን አይወዳትም እና ለዛ እሷ ጋር ደውዬ በቃ ተቻለው ይቅርታ በእኝ በየ ልጄን እንድትይዝልኝ ፈልጌ መስራት አቃተኝ። እሱን አስወጥቼ በቃ ልጄን እንድትይዝልኝ እሷ ጋር አድርጌ ለእሷ እየከፈልኩኝ እንድትይዝልኝ ልጅ ስለምትወድ ለልጅ ያላትን ነገር ስለማውቅ ሁለት ልጆች ስላሏት እንድትይዝልኝ ላደርገ ማለት ነው። እንዴ አምጫት ነገርኳት ሁሉ ነገር። ወይኔ እንደዚህ አረገሽ። እሱ እኮ የሚያወራው ከኔ ጋር አይደለችም ለእህቴ ልጅቷን ለእህቴ ሰጥቼ አባርሪያታለሁ አብሯኛ አይደለችም እያለ ነው እዚህ የሚያስወራብሽ፣ ምናምን አለችኝ እሷም፣ ከዛም አምጭ አንቺ እኮ ባለ ሁለት አይነሽ ሲርበኝ ስጠጣ ደርሰሽልኛል፣ አምጫት ትይዝልሻለሁ አለችኝ። ከዛም አጅማን ስራ ቦታ አስፈቅድ እጄ አንድ ቀን አጅማን ሄጄ አደረስኳት፣ ልጄ ማለት ነው። ከዛ ስመጣ እሱን ውጣልኝ ብዬ አባረርኩት፣ ከቤት አስወጣሁት። አዲስ ህይወት አላየሁሽም ማሬ ላኪልኝ ደረሰኞቹን እና አንተን አሁን ለልንገራት ላይ እየጠበቀኝ ነው ኮሚኪ እሺ። አሁን ላኪን ሊዋ ማሬ ቅርታ ኦንላይን አልነበርኩም ኢትዮጵያ ውስጥ ስለሆንኩኝ በቴሌግራም ሀይ በኝ። እሺ። ዋትሳፕ ላይ መላክ አልችልማ ቴሌግራም ላይ ነው ያለው። እሺ። ቴሌግራም ዩዘሬን አታውቂው። እሺ። ሀይ በኝ በቴሌግራም። ይሄው ቴሌግራም ዩዘሬን አስቀምጥልሻለሁ እዚህ ጋር ዋትሳፕ ላይ። ከዛ ወስደሽ ቴሌግራም ላይ ኮፒ አርጊው። እሺ። መኮርኩት ሀቢባ ሀቢባ ብዬ ግን እምቢ አለኝ።

እሺ ማሪ ቀጥ፣ ይቅርታ ስለቋረጥኩሽ ኢምፖርታንት ስለነበረ ነው። እሺ ከዛን አምጪ፣ እኔ ይዝልሻለሁ አንቺ ባለ ሁለት አይነሽ ሚሚዬ አምጪ አለችኝ፣ እና ወሰድኩላት። አጅማ ድረስ ደርሶ መልስ አሮጌት ስለምጠብቅ መንቀሳቀስ አልችልም፣ ከሆስፒታል፣ ከዛን ደርሶ መልስ አደረስኳት እና በቃ ልጄን በስርዓት ያዘችልኝ። ግን እኔ አድማ ላይ እንድቀምጥ አቡዳቢ ላይ እንድቀምጥ አልፈልግም። ያዘችልሽ ጓደኛዬ ጓደኛዬ አጅማለይ ማለት ነው። በቃ በእሷ ተማምኘን የሰጧት በጣም ምንዋድ ጓደኛሞሽባትና እህቱ አቡዳቢ ናቸው። አቡዳቢ ናቸው እህቱ ናት። ወደ አቡዳቢ እያመጣችን ማለት ነው። በቃ እሱ አቡዳቢ እያሉ አንቺ አጅማን መጣሽና ከአቡዳቢ ጓደኛሽ ጋር አስቀምጠሽ ህፃማን መስራት ጀመርሽ። አዎ በቃ ይዘሽ ልሻለሁ አለችኝ። ከዛም በኋላ ፓርታይም ነው ፓርታይም፣ አክም ቤት ውስጥ ነው አሮጌት ነው የምጠብቀው። የቤት ኪራይ ከፍላ ነው በቃ ገና ወርም አልሞላም። እኔ የቤት ኪራይን ከፍዬ ለእሷ ልረዳ ትፈልጌ ነው በቃ ያጅልኝ ያልኩት ገና አልሞላኝምም። ወርም ሳይሞላኝ ገና ትስል ጎረቤት ጋም ቁጭ ብዬ ከደወለች ቪዲዮ ኮል ታሳየኛለች፣ ስታበላት ይዘ ደስ ሳሌም በቃ ውስጥ የረካ ከእሷ በቪዲዮ ስታሳየኝ በደንብ ነበር የያዘቻት ግን እኔ አቡዳቢ ይሄን ሰላሳ ጨርሰች እዛ እንዳትኖሪ ነይ ብላ ልጅቷ እንደዚህ ከሌላ ዜጎች ጋር ሴቶች ምናምን ለሌላ ወንድ እንትን ትላለች። እና ልጆቹ ሴቶቹን በቪዲዮ እያሳየች ያ እችኮ ከአንቺ አይበልጥም። ማንች ቆ ጥሩ አቋም አለሽ፣ ና እዚህ ትሰሪያለሽ፣ ብዙ ብር ነው ማለት ከወንዶች ጋር ልንትልትለኝ ማለት ነው እኔ እንደነሱ ይ ጓደኛ ልጄ ነው ያዘችልኝ ማለት ነው። አንቺ ጥሩ አቋማለሽ እሺ አ ጥሩ ጥሩ አቋማለሽ እንደነኚ ትሰራለሽ አንቺ ከነሱ ምን አንሰሽ ነው ያለች። ቪዲዮ ኮል እያወራችኝ ልጆቹ ሳያዩኝ እንደዚህ ታሳየኛለች በቪዲዮ ማለት ነው። ከዛ እኔም በቃቺ 30 አስከሞ ላይ እሺ፣ እሺ ላታለች ምንድን ነው ለወንድ ልሸጠኝ ነው፣ ለወንድ ልሸጠኝ እንደዚህ ለወንድ እንደዚህ በቃ ከወንድ ጋር እየተኙ ብር ያመጣሉ። እሷ በዛ ትጠቀማለች። ቤት እያከራየች እዛ አከራይ ታምጥ ትኖራለች። ከዛን በቃ እኔም እሺ እመጣለሁ እያልኳት በቃ እኔና እሱን ለማጠላት ለካ እኔና እሷ ስለ ድሮ የምናወራውን አንቺ ልጅ ሽክ ስታምር ግን የእሱ ናት እያለች፣ ለካ እሷ ሪከርድ ታስቀምጣለች ከእሱ ጋር ልታጋጨኝ ማለት ነው። የድሮ ጓደኛ የነበረውን አንቺ እሱን አይደል እንደ የምትመስለው ስትለኝ፣ አረ፣ እሱን ትመስላለች እያልኳት፣ በቃ እሷ የምትይዘው ከኔ መረጃ እሱን ልልክለት ማለት ነው ለአባቷ ድጋሚ ልታጣላ ማለት ነው። ከዛን አልመጣም ከፈለሽ ልጅቷ ለአባቷ ስራ ፈቃድ አይሰጡኝም፣ ነው የውሰጂ ልጅሽን አልፈልግም። አንቺ እዛ ቁጭ ብለሽ ከጎረቤት ጋር እየሳሳቅሽ እኔ አንቺ ልጅ ጠብቃ እንዴ ያዝልሽ ብለሽ አይደለም ወይ ተቀበልሽኝ፣ እይዝልሻለሁ ብለሽኝ አቤት አንቺ ሆስፒታል አይደል? እኔ እንትን እኛ እኔ አቡዳቢ ስለሆንኩኝ ልጄን እንድትይዝልኝ እኮ ነው። ቆይ በእናትሽ አስረተኛ ታዲያ አልገባኝም። አንቺ አቡ ዳቢ ሆስፒታል ጥበቃ ስትሰሪ እሷ አጅባ ከሆነች አንቺና ልጅሽ አትገናኙ። በሸፍት ነው የምሰራው፣ አክሊል በሸፍት ፓርት ታይም ስላልሽኝ ፓርት ታይም ስላልሽኝ። አንቺ ጠዋት ወጣሽ፣ ጠዋት ልጅሽን ስመሽ ወጣሽ፣ ቀኑ ሙሉ ስራ ውለሽ፣ ማታ ስትመጪ ልጅሽን የምታስረክብሽ ቀኑ ሙሉ አይደለም፣ አይደለም። በቃ ሊሄድ ወደ እሷ ሊሄድ፣ በቃ ወይ ክራይን እዳይን እስክጨራረስ ለስራና ጠብቂልኝ እኮ ነው ያልኳት። በስንት ጊዜ እየሄድሽ ልታይ ነበር? በቃ ለወር ተንትና አለን። ለወር እዛ ፓርታይም ፈልግልኝና ወደዛ መጣለው ብያት ማለት ነው፣ ፓርታይም እዛ ስራ። አዎ ከዛም በኋላ ወርም ሳልሞላ አጣደፈች ነይ ነይ ብላ ማለት ነው። ከዛ ለኔ አይለቁኝም ሴትዮዋ ሚስ ስለሌለ አይለቁኝም። በቀደምም የመጣው በስንት መከራ ነው፣ ወጥቻ ያደረስኳት አልኳት። ከዛ እኔ እኔ እኔ በቃ እኔ ውሰጂ አንቺ፣ እዛ ትዝናኛለሽ፣ እዛ ከጎረቤት ጋር ትልት ያለሽ እኔ እዚህ አንቺን ልጅ ይዛለሁ ምናምን ብላ እሺ፣ ለአባቷ ስጫት። አባቷ ስራ ጀምሯል። እህትየው ኦልሬዲ ወረቀቱን አስተካከለችለት። እኔ ካባረርኩት በኋላ አባረርኩት፣ እሷ ወረቀቱን አስተካከለችለት። እሺ፣ ለአባቷ ስጫት አልኳት። አባቷ ዱባይ ነው ያለው፣ ካወሯችሁ ከሱ ጋር ስጫት፣ ለአባቷ ስራ። እኔ አለሱ አላወራውም፣ አላናገረውም፣ አንቺ ራስሽ ነይና ውሰጃት አለች። ከዛን ካልፈለግሽ ለፖሊስ ጣቢያ ነው የምሰጥልሽ ቆሻሻ ነው ጥልልሽ ማለት ነው እሺ ጣያት እንደማድረግ እንደማታደርግ ስለማል የልጅ እንትን ያላትን ስለማል ጣያት ከፈለግሽ ካልፈለግሽ አምጪልኝ እኔ ሂሳቡን ከፍላለሁ ይዘሽልኝ ነው ስላት አንድ ቀን ቁጭ ብለን ከጎረቤት ከስራ ወጥቼ ጎረቤት ቁጭ ብለን እንደዚህ ጎረቤቶች አሉ ቡና እየጠጣን ፓርቴሽን ቤት ታውቂያለሽ ከዛም የሆነ ጎረቤት ቡና ተፈልቶ እንደዚህ አልጋ ላይ ጫፍ ላይ ነው ቁጭ ያልኩት። አመጣች፣ ማታ ነው። እንዴት በቃ ሳትናገር መምጣቷን ሳትናገር፣ ከታች ሰው ነግሯት ቤቱን የት እንዳለው ነግሯት፣ ቀጥ ብላ እዛ ቤት አመጣች። ተሰብስበናል፣ እዛ ጓዳ ውስጥ ማለት ቤት ውስጥ ቡና የሚጠጣበት ከዛም ይኸው ወንድ ጋር ቁጭ ብላ ወንድ አልጋ ላይ ቁጭ ብላ ጥጭት ልጅህን አስቀምጫለሁ ብላ እሱንም ለአባቷ ነገረች። ልጅህንም ወርውራት ብላለች ብላ ነገረችው። ከዛም በኋላ ልጅን ያስኩኝ ሄደች፣ ወርውራልኝ ሄደች። አመሰግናለሁ አልኳት፣ ወጣች። ከዛን ዴኬር ፈለግኩኝ፣ ዴኬር መፈለግ ጀመርኩኝ። እሷ ይዛት ማለት ነው። ዴኬር አገኘው በአምስት መቶ ብር ጌር እያስቀምጥኩ ስራ መስራት ጀመርኩኝ። አንዳንዴ ከዛ ስራ እንትን ሳይልብኝ ብር ሳያንስ እስቲ ወተት እንኳን እርዳኝ ብዬ እሱን ሳወራ ሸርሙጠሽን ቢሆን አሳድጊያት አለኝ። እኔ የለኝም፣ አልችልም። አሁን ስራ ገብተ ከሄድላ ወተት እንኳን ገዛልኝ ስለው ሸርሙጠሽን ቢሆን አሳድጊያት ሰዎች ሲለኝ እንደ እያንተ እናት የሁሉ ሰው ስታሳድቅ ሸርሙጣ ነው ሊያሳደገችው፣ አልኩት እና እችን እናቴ ሰደበችኝ። እናቴን ሰደችን ለእህቱ ነግሮ እናቴን ሰደብሽ ብላ የተከራዩበት ኢጃዛቤን በተሰበሰቡበት ፖሊስ ነው ማመጣብሽ ብላ በጣም እህትዬ ጮችብኝ። የዛኔ እንደውም አልተናገርኳትም፣ ጸጥን ያልኳት መታስጮብኝ በቃ ፖሊስ አመጣልሻለሁ ምናምን ስትለኝ እውነት የምታመጣብኝ መስሏ። ከዛ የተከራዩ ልጆች አንትን አስወጧት፣ ወጧት አባብለው፣ ከዛ እንደዚህ መኖር ጀመርኩኝ። እሱም ተከራይቶ ወደዛ ይኖራል። አንዳንዴ ልጁን እየመጣ ያያል። ዴኬር እየሄደች ዴኬሩ ያለው ደግሞ እሱ የተከራየበት ሰፈር ነው። ላመጣት ሴ ከስራ ወጥቼ፣ በባስ በፀሐይ ነው የሚሄደው አዝያት ነው የሚሄደው። ብዙ አንዶች እንደሚያዩ ወይኔ ምን ሆነሽ ነው እንደዚህ ይሉኛል። በቃ ማለት ብዙ ዋጋ ከፍያለሁ። በባስ ነው የሚሄደው። እሷን ላመጣ እሄዳለሁ። ከስራ እወጣለሁ። በጣም እየፈራሁ ወረቀት የለኝም፣ እየፈራሁ ነበር እንደዚህ የኖርኩት። አንዳንዴ ባስ ምናምን ሳጣ፣ እዛ ሰፈር የሆነች የእሱ ጓደኛ ሚስት አለች ልጅ ያላት። እኔ በናትሽ ልጅ ሽንከሪ ልጅ ጋር ትጫወት ምናምን እያለች እነሱ ጋር ሲመሽብኝ፣ እሱ ያድርስሽ እቤት ሹፌር ስለሆነ እሱ ያድርስሽ ስላት፣ አውቆ ሴት ይዞ ይመጣል። እኔ እንዳየው ማለት ነው ሴት ይዞ ይመጣልና እኔ ላድርስሽ ይላል። ከዛ እኔ ምንም አይመስለኝም፣ ኦረዲ ከቤት ያስወጥቸዋለውም አልፈልገውም። እንዲሁም እሷ ናትነሽ እንዴ ለልጁ እንኳን ክብር የለውም። እንደ ሴት እያዜ መጣ ብያለሽ። ጓደኛ ነው የምትናደደው። እኔ ምንም አይመስለኝም። ከዛ እየኖርን እየኖርን አቦ እንደምንም ኖርኩ። ሴትዮዋ እንትን ሞተች። የምጠብቃ ሴትዮ ስትሞት ደግሞ ስራ አጣውኝ። በዚህ መሀል አንቺ ቤትም ገብቼ ስራ ካላችሁ በዛው ነገርኩሽ። ከልጁ ከአባቷ ጋር ላስታርቅሽ ስትይኝ አልፈልግም አልኩኝ። ስራ ፈልጉላት ምናምን አልሻቸው